ይህን አረብ እንግዲህ በሳውዲ አረቢያ መካ ላይ ገሎት የልጅ እንግዲህ እየተፈለገ ነው ተይዟል አልተያያዘ የሚለውን በመጨረሻ አንድ ቪዲዮ አለ እሱን ማሳያቸው ይሆናል ግን እስከ መጨረሻው በደንብ አዳምጡኝ በነገራችን ላይ እንግዲህ ሳውዲ አረቢያ ላይ አንድ ነፍስን ያጠፋ የእሱም ነፍስ ይጠፋል የገደለ ይገደላል ይሄ የሀገሪቷ ህግ ነው በአሁን ሰዓት ሳውዲ ላይ በጣም በኃይለኛው ተፍቲሽ አለ በሀይለኛው ፍተሻ አለ በማን ምክንያት በዚህ ልጅ ምክንያት ኦኬ። አንዳንድ የተሰራ ቪዲዮ አለ ልጁ ተይዘዋል። የሆነ ከመኪና ሲወርድ ምናምን እሱ እሱ የተለቀቀ ቪዲዮ አለ እሱ ነው አይደለም፣ የቆየ ቪዲዮ ነው አዲስ ነው የሚለው አላሁ አለም። እኔ እንግዲህ በማቀው ማቃቸውኑ ሰዎች ጠይቄ፣ አረቦችም እንግዲህ ቪዲዮ እየሰሩ ይሄ ልጅ እንዲያዝ እያሉ መልእክት እያስተላለፉ ነው። ግን ተይዘዋል የሚል ጽሁፍ ወይንም የትን ቦታ አላነበብኩም። ኦኬ እኔ የመጣሁበት ዋና ይሄ ልጅ እንግዲህ የሰውን ነፍስ አጥፍቷል። በሳውዲ አረቢያ ሕግ ደግሞ አንዲት ነፍስ ያጠፋ ሰው ነፍሱ ይጠፋል። የገደለ ይገደለ፣ ለሀገሪቱ ሕግ ነው። እንደው ይህ ሕግ እኛ ሀገር ላይ ቢኖር በጣም ደስ ይለኝ ነበር። ሳውዲ አረቢያ ላይ ያለው ሕግ ኢትዮጵያ ላይ ይሄ ነገር ቢኖር ደስ ይለኛል። አንድ ሰው ለምን ብትሉኝ ኢትዮጵያ ላይ በርካታ እህቶቻችን እየተደፈሩ መንገድ ላይ ጉርገሮ የተጣሉ ስንት እህቶች የተገደሉ አሉ። ስንት እህቶቻችን እየተደፈሩ ደፍረው ገሎ መንገድ ላይ የሚጥሏቸው ስንት ባለጌ አሉ። ስለዚህ እንደነዚ አይነት እንደዚህ አይነት ህግ ቢኖር ኖሮ እህቶቻችን ማይደፈሩም ነበር። ስንት ህጻናት የተደፈረዋሉ። ስንት ቪዲዮ ሰርተናል። ስንት ህጻናት ሀገራችን ላይ የተደፈረዋሉ። ህጻን ልጆች እንግዲህ ያለፈው አመት ስንት ያቺ የተደፈረች ህጻነት አስታውሳላችሁ። እና እንደነዚ አይነት ህግ ቢኖር ሀገራችን ላይ ጥሩ ነበር። ለምን የገደለ እንዲገደል? ይህ አሪፍ ነው። የገደለ ይገደል። አሁን ሳውዲ አረቢያ ላይ ይሄ ግለሰብ ይሄን አረብ ገድሎታል። ግማሻችሁ ቪዲዮ ላይ እንዳየወት ከሆነ ደሞዙን የሰባት ወር በልቶት ነው የገደለው ምትሉ አላችሁ፣ የስምንት ወር ነው ምትሉ አላችሁ። ከፊሉ እንደዚህ ይላል፣ ከፊሉ እንደዚህ ይላል። የፈለገ ነገር ይሄ ልጅ ቢያጠፋ አረቡ ቢያስቀይመው ቢሞታውም፣ አረብ ሀገር ህግ ያለበት ሀገር ነው። ባለፈው የአረብ ያ ልጅ ደሞዙን ከልክሎት። እንግዲህ ልጁ ያኛው ልጅ ስማርት ነበረ፣ ቪዲዮን አስቀምጦ ቀረጸው ሲደበድበው፣ ቪዲዮ ታየ፣ በሶሻል ሚዲያ ተሰራጨ። ይህ አረብ ተይዞ በካቴና ከኋላኛ ቪዲዮ ሰርተናል። ተይዞ እስር ቤት ነው ያለው። ለዛውም ለዚህ ራሱ እንትን ገንዘብ እንዲሰጠው ሁሉ እየተደረገ ነው አይደል? ታስታውሳላችሁ ባለፈው እዛ በረሃ ላይ ሰሐራ ላይ አረቡ ከመኪና ወዶ ያ ልጅን ሲመታው የነበረው አሳሳው ናቸው። እሱ ልጅ የት ነው ያለው? እሱ ሰው የአረቡ የት ነው ያለው? በአሁን ሰዓት እስር ቤት ነው ያለው። የሀገሪቱ ሕግም በዛ ቪዲዮ ባለበት ወቅት ቦታው ላይ ሄዳ አስራ ይዛ እስር ቤት ወርሮዋለች። ይሄ ልጅም አረቡ ደሞዙ ቢከለክለው ይሄ ልጅ ወደ ሕግ መሄዳል። ህጋዊ እንኳን ቢሆን ማስጠየቅ ይችላል። ገባችሁ? እና ግን የሰውን ልብስ ማጥፋት አይቻልም። በእስልምና አንድ የሰውን ልብስ ያጠፋ አንዲት ነፍስ ያጠፋ ማለት እዚች ምድር ላይ ያለን ሰው ሁሉ እንዳጠፋ ነው። አንዲት ነፍስ ደግሞ ያዳነ እዚች ምድር ላይ ያለ ሰው ሁሉ እንዳዳነ ነው። ኮፕሊንግ እና ታብታባሩ የጀመ ሰሞኑን በጣም አሞኝ ላይፍ አልገባሁም። ኦልሞስት ሶስት ቀን አራት ቀን ሆኖኛል። አልሐምዱሊላ አሁን ተሽሎኛል። ስለዚህ ኮፕሊንግ እና ታብታባርኩ በደንብ እሺ። ሀባይቢ ሾክራን። ይሄ ልጅ አልተያያዘም። አሁን ድንበር ላይ ነው ያለው፣ መንገድ ላይ ነው ያለው። ሀገር ገብቷል የምትሉ ይሄ ልጅ የሰው ነፍስ አጥፍቷል። የሰው ልብስ እስካጠፋ ድረስ በህግ መጠየቅ አለበት። ገባችሁ? የፈለገ ነገር ቢሆን የፈለገ ነገር ቢሆን አጥፍቷል። ያጠፋ ደግሞ መጠየቅ አለበት። ወንጀለኛ ነው። የሰው ነፍስ አጥፍቷል። ስለዚህ ይሄ ልጅ ተያይዞ አልተያዘም። እኔ አላቅም። አንድ ቪዲዮ አንድ ቪዲዮ የተሰራ አለ። እሱ ነው እሱ አይደለም እሱ ነው እሱ አይደለም ቢለው አላውቅም የሆነ ሰው ቪዲዮ ለቋል ኮፒ ሊንክ እያደረግን ጀማ የሆነ ሰው ቪዲዮ ለቋል ኦኬ የሆነ ልጅ ከመኪና ሲወርድ እሱ ነው አይደለም አላውቅም አይ ዶንት ኖው ተይዞ አላትቅ ግን እዛ ጋር ቪዲዮ ላይ ደግሞ ብዙ ሰዎቹ አልተያዘም ልጁ አልተያዘም ድንበር ላይ ነው ወደ ሀገር እየገባ ነው ምናምን የምትለው አላቸው ዋናው ይሄ ልጅ አጥፍቷል በዚህ ልጅ የተነሳ ምክንያት በአሁኑ ሰዓት ላይ በየቦታው ሳውዲ አረቢያ ላይ ተፍቲሽ ነው ይሄ ልጅ ባጠፋው ምክንያት ለምን፣ በርካታ እህቶች ወንድሞች በህገ ወጥ መንገድ ይሄዱ አሉ፣ ሰርተው ቤተሰቦቻቸውን ለማገዝ እራሳቸውን ለመለወጥ ብለው ህገ ወጥና አሉ፣ በህገ ወጥ መንገድ ይሄዱ በተለያየ ምክንያት። እሱ ትክክልና ይዋል ካለን በህገ ወጥ መንገድ ከምንነጨርሹ መሄድ የለባችሁ። ግን አሁን ላይ ሀፈሳ ሳውዲ አረቢያ ላይ በየቦታው ተፍቲሽ በየቦታው ሀፈሳ ነው፣ ይሄ ልጅን ፍለጋ በዚህ ልጅ ምክንያት በርካታ እህቶቻችን ቤታቸው እየተሰበረ በየኢትዮጵያ ኢትዮጵያኖች ቢኖሩበት ቤት እየተሰበረ እየገቡ ይሄ ልጅን እየፈለጉት ነው። ስለዚህ የመኖሪያ ፍቃድ የሌላቸው እህትና ወንድሞቻችን እየታፈሱ እስር ቤት እየገቡ ነው። ይሄ ልጅ በጠፋው ጥፋት ልክ ለኝ አይደለው ልክ ለኝ አይደለው ሳህ፣ በጣም አሁን ስንትና ስንት ምስኪኖች አሉ በዚህ ምክንያት በዚህ ልጅ ምክንያት የተያዙ እና እስር ቤት የተወረወሩ። በአሁኑ ሰዓት ላይ ሀይለኛ ተፍቲሽ አለ። ጥንቃቄ አድርጉ፣ በየቦታው ፍተሻ ነው። ፍተሻ ነው። በየቦታው ፍተሻ ነው። አረቦች ቲክቶከሮች ቪዲዮ ሰርተዋል። በዚህ ልጅ ላይ የዚህ ልጅ ፎቶ ለጥፈው አረቡን እንዳገደለው እስካሁን ድረስ እንዳልተያዘ እየተፈለገ እንደሆነ አረቦች ቪዲዮ ሰርተዋል። ስለዚህ በየቦታው ኢትዮጵያ ያለ የተባለ ቦታ ይሄ ልጅ ይፈለጋል። ስለዚህ እህትና ወንድሞቼ፣ እኔ ዋናው መልእክቴ በተለይ ሳውዲ አረቢያ ያላችሁ እህትና ወንድሞቼ ጥንቃቄ ማድረግ አለባችሁ። ድቃማ የሌላችሁ ወይም ፈቃድ ፍቃድ የሌላችሁ ተጠንቀቁ። በየቦታው ስትወጡ እንዳትያዙ እራሳችሁን ጠብቁ። ይሄ ልጅ በሰራ ወንጀል ይያዛል፣ የትም አይሄድም። ሳውዲ አረቢያ ታውቃላችሁ። ከዚህ በፊት አንዱ ያው ጀበል ላይ ወጥተው ተደብቆ ጀበል ላይ እስኪ የሳውዲ መንግስት፣ እኔ ማያት ትችላለህ፣ ጀግና አይደለም እይዛለሁ ስትል ብለው በአንድ ሰዓት ምናምን ውስጥ ያለበት ቦታ ላይ ይዘው ከጀበል ላይ ይዘውት አመጡት ፖሊስ ጣቢያ ራሱ ተናግሮ እንዲህ እንዲህ ቤ ተናግር ያለው ይህና ይቅርታ አድርጉልኝ የሳውዲ ፖሊስ ይችላል ምናምን ብሎ መጨረሻ ላይ በራሱ ጀዋል አለቀቀ። እንግዲህ ኢንሻ አላህ ይሄ ልጅም የትም አያመልጥም ይዞታል። ካልተያዘ ግን እንዴት ነው አንድ ሰው የአንድ ሰውን ነፍስ አጥፍቶ ይሄ ነገር ትክክል ነው ማለት ትክክል አይደለም። አንድ ሰው እስካጠፋ ድረስ በጠፋው ነገር ይጠየቃል። ሳ ሀባይቤ እና እናንተ ግን እዚያ ያላችሁ ንጹሐን ኢትዮጵያ እንደው በሕገ ወጥ ሄዳችሁ ይቃማ የሌላችሁ መኖረ ፈቀድ የሌላችሁ ራሳችሁን ጠብቁ፣ ራሳችሁን ጠብቁ። ተጠንቀቁ፣ ጥንቃቄ ያርጉ። አደራ፣ አደራ፣ አደራ እህቶች፣ በአሁኑ ሰዓት ላይ በኃይለኛው ተፍቲሽ አለ፣ ፍተሻ አለ። በየቦታው ፍተሻ ነው፣ መጠንቀቅ አለባችሁ። ኦኬ። ለምን ይሄ ልጅ ትልቅ ወንጀል ነው የሰራው። አንድ ነፍስ ያጠፋው ኢትዮጵያ አይደለም፣ ኢትዮጵያ እንዳይመስለው ኢትዮጵያ አንድ ነፍስን አትፍቶ ወይ እንደዚህ እስር ቤት ገብቶ የሚለቀቅ ምናምን የመሰለው ኖ ኖ ኖ። በሳኡዲ አረቢያ ህግ፣ አንዲትን ነፍስ ያጠፋ ነፍሱ ይጠፋል፣ ይገደላል። የሀገሪቱ ህግ ነው። ገባችሁ? አንድ ስንት ባለጌዎች አሉ ሳኡዲ አረቢያ ሄደው መጠጥ ይሸጡ ሴታዳሪ፣ ምናምን እያደረጉ ስንት የሚያሰድቡን የእኛዎቹ ኢትዮጵያኖች ዜጎች አሉ መጥፎ ነገር ወንጀል የሚሰሩ በርካታ አለ። ቪዲዮ አለ። መረጃ አለ። ሲያዙ ሁሉ እኔ ሁላችሁ አሳያችኋለሁ። ፖሊስ ይዛችሁ እንዳለ መረጃ አለ። መጠጥ እየሸጡ ስንት ማይሆን ነገር፣ ህገወጥ ነገር እየሰሩ የእኛ ኢትዮጵያኖች እዛ አሉ። ስለዚህ ይሄ ልጅ ህገወጥ ይሰራ ነበር። ምን እንደሚሰራ ምን እንደሚያደርግ እኔ የማውቀው ነገር የለም። ግን ወንጀል ሰርቷል። ወንጀለኛ ደግሞ ወንጀለኛ ነው። ሳሁላለ ሀባይቢ ልክለኛ አይደለው። በቃ ስለዚህ ይሄ ልጅ ተይዘዋል አልተያዘም የሚለውን በስነስርዓት እነሱ ይለቆታል። የሟች ቤተሰብ ልጁ እስካሁን እንዳልተያዘ እየተፈለገ እንደሆነ ነው የተናገሩት። ዋሌይኩም ሰላም ረመቱላ በረካቱ። ቆይ እስኪ አለ መጣ መሰለኝ። ኤልያስ ከመጣ ጻፍልኝ ያስገባሉ። አንዳንድ ቁጥር ኤልያስን ከመጣ አስገቡት። አይታየኝም ስለዚህ ይሄ ልጅ ይሄ ልጅ ትልቅ ወንጀል ሰርተዋል። ተይዘዋል አልተያያዘም የሚለውን እናንተ ነው የምታውቁት። እንግዲህ እኔ አልተያያዘም፣ አንድ ቪዲዮ አለ፣ ዝም ብሎ የሚወዛዘር ቪዲዮ አለ። እሱ ነው እሱ አደለም የሚለው፣ አይ ዶንት ኖው፣ አይ ዶንት ኖው። ግን እኛ መጠንቀቅ አለብን ለመሰላችሁ ንጹሐን ኢትዮጵያኖች አሉ የሰው ሀገር ሂደው ተሰደው መስራትና መኖር የሚፈልጉ ግን በሱ እንደ ሱ አይነት ደግሞ የሰውን ነፍስ ያጠፉ እያጠፉ፣ በዚህ አይነት የተነሳ ሌሎች እህትና ወንድሞቻችን እየታፈሱ እስር ቤት እየተወረወሩ ነው። በአሁኑ ሰዓት ላይ በየቦታው ፍተሻ ነው። ማንም ኢትዮጵያ ሲያዩ የኢትዮጵያ ከለር ሲያይ ፖሊስ እያቆመ ኢቃማ ይጠይቃል። የሌለውን እየወሰደ እስር ቤት እየወሰደ እስር ቤት ከዛ እነዚህ ሰዎች ሁለት አመት ወይ አንድ አመት ይታሰራሉ፣ ወደ ሀገር ይባረራሉ።